ኮፍያ ሆኖ፣ ግን ፀጉሩ ፒክሲካርል የሚባለው ነው ይሄኛው። ፍሪዝነቱ ማለት ነው ፍሪዝ ነው። በዚህ ስራ ብዙ አመት ልምድ አለን። ኦልሞስ ከ10 አመት በላይ ዱባይም ሱቅ አለን። እዚህም ብራንች ሁለት ነው። ከጆሮ እስከ ጆሮ ሲሆን በሚፈልጉት እያካፈሉ ልክ እንደ ፀጉሯቸው የፊት ለፊቱን መጠቀም ይችላሉ። አሁን ይሄ ምንም አይነት ፕሮሰስድ ያልሆነ ፀጉር ነው። አሁን ሁሌ ሂማን ሄር መግዛት ለማይፈልግ ሰው ለብዙ አመት ለአምስት ዓመት ያገለግላል። ቢያንስ አንድ ይህን ከገዛ አዎ። በኢንች ይገለጻል። አሁን እነዚህ አዎ፣ እነዚህ 18 18 ኢንቾች ናቸው። በጣም አሪፍ ነው። ዋጋቸው ስንት ነው? የሂማን ሄር ዋጋና የምታገኙበትን ቦታ ልንጠቁማችሁ በዚህ ቪዲዮ መጥተናል ማለት ነው። እስከ ፍጻሜ ከኛ ጋር ተቆያችሁ። በአዲስ አበባ የሂማን ሄር ዋጋ ምን ምን አይነት ሂማን ሄሮች አሉ የሚለውን ደግሞ እናሳያችኋለን። አብራችሁን ቆዩ። እንደምን አለሽ? ሰላም። እግዚአብሔር ይመስገን እግዚአብሔር ይመስገን። ድርጅትሽን እና ስምሽን ከመተዋወቅ እንጀምር። እሱ ድርጅታችን ሄር ሚ ሂማን ሄር ይባላል። በዚህ ስራ ብዙ አመት ልምድ አለን። ኦልሞስት ከአስር አመት በላይ ዱባይም ሱቅ አለን። እዚህም ብራንች ሁለት ነው። ዱባይ ሱቅ አላቸው። ዱባይ ብራንች አንድ እዛ ነው። ብራንች ሁለት ነው ይሄኛው እንግዲህ ዛሬ ምን ምን አይነት ሂውማን ሄሮችን ነው የምናሳያቸው? መጀመር ትችላለች። ዛሬ ለማሳየት ያሰብ ሲሆን ሂውማን ሄሮች በብዛት ያው አይነት አላቸው። እንደ አይነታቸውም የተለያዩ ስለሆነ ኮፍያ የሚፈልግ ሰው ያለ ከሆነ እነዚያው አሁን ኮፍያ ነው፣ 28 ኢንች ኮፍያ ናቸው። ፉሌስ ነው፣ ከጆሮ እስከ ጆሮ የሚባል ነው። ይኛው ፉል ኤች ዲም አለን። እንደገና ደግሞ ኖርማል ሌሶችም አሉ። ይሄኛው አሁን ቆንጆ ነው። በቃ ለሚቸኩል ሰው፣ መሰፋት ለማይፈልግ ሰው ጸጉሩን ዝም ብሎ ኮፍያ አድርጎ ብቻ የሚወጣ ሰው ነው። እንግዲህ ይሄኛው የመጨረሻ ረዥሙ ነው። ይሄ አለ አለ። አዎ ኢንች ብዙ እንደፈለግ፣ እንደ ከስተምሩ ግን፣ እዚህ አሁን በብዛት እስከ ሰላሳ ሁለት ኢንች ነው ከስተምር የሚያዘን ከዛ በላይ እንኳን ብዙም ተጠቃሚ የለውም፣ ረጅም ስለሚሆን ይሄኛው አሁን 28 ኢንች ነው። ኮፍያ በጥቁር ነው። ይሄኛው በጣም አሪፍ። ዋጋው ስንት ይባላል? ይሄኛው ዋጋው እንደ ፀጉሮቹ አይነት ናቸው፣ ግን ይሄኛው ኦልሞስት እስከ 38 ሺህ እንሸጠዋለን። የምን ይባላል? የብራዚል ብራዚል ናቸው። በብዛትኛው ብራዚል እና ቬትናም በቃ እነሱ ናቸው የምንይዛቸው። ይሄኛውም ደግሞ እንደዚሁ ኮፍያ ነው። ኮፍያ ሆኖ 28 ኢንች ነው ይሄኛውም ግን ይሄኛው ቪሼፕ የሚባል ነው። አሰራሩ የተለየ ነው። እዚህ ጋር ቪሼፕ ነው። መሀል ላይ ፀጉር በሚወጣ መሀል ላይ ፀጉር አውጥቶ መጠቀም ለሚፈልግ ሰው ነው። ይኸኛው የተፈጥሮ ፀጉር መሰራት ነው። መሀል ላይ እንደዚህ ፀጉራቸውን አውጥተው የሚጠቀሙት ነው። ይሄም ኢዝሊ ነው። በቃ ቆንጆ ነው። ላጠቃቀም ምቹ ነው። ይሄኛው ቢሼፕ ይባላል። ይሄኛው ማለት ነው። ዋጋውም ተመሳሳይ ነው። ተመሳሳይ ዋጋ፣ በኢንችም ተመሳሳይ ነው። በሂሳቡም ተመሳሳይ ነው። ይሄኛው ደግሞ ፒክሲ የሚባሉት ኮፍያ ሆኖ ግን ፀጉሩ ፒክሲ ከርል የሚባለው ነው። ይሄኛው ፍሪዝነቱ ማለት ነው ፍሪዝ ነው። ይሄኛው በፍሪዝ ነው። ይህም ፉል ሌስ ነው። ኮፍያ ናቸው። እነዚህም ያምራሉ፣ ቆንጆ ናቸው። በቃ ኮፍያ ለሚጠቀም ሰው ምርጥ እንትን ነው። በቃ በከለር መሆኑ ደግሞ ይሄ በበርገንዲ ነው። በተለያየ ከለሮች አሉ። ይሄኛው አሳያቸዋለሁ። ይሄኛው በበርገንዲው ከለር ነው። ቆንጆ ፀጉር ነው። በቃ በውሃ ብቻ ፍሪዝ ተደርጎ ተደርጎ የሚወጣ ጸጉር ነው። ይሄኛው በብዛት ከስተምር ይወደዋል። ይህን ከስት ከለርም ለሚፈልገው ሰው ማለት ነው፣ ይህን ከለር ለሚፈልግ ሰው ቆንጆ ምርጫ ነው። ይሄኛውም በጣም አሪፍ። ይሄ ምንድን ነው? ይህ ብራዚል ነው። ተመሳሳይ ናቸው። ኮፍያው፣ ይሄ ራሱ የካምፓኒው ኮፍያ ነው። ራሱ ከዛው ሲነጣም እንደዚህ ተሰርቶ ነው የሚመጣ። ዋጋው ስንት ነው? ይሄ ይሄ ልክ የአሁኑ አይነት ጸጉር ሆኖ በኮፊ ከለር ነው ራሱ ፒክሲ ከርል ሆኖ በኮፊ ከለር ነው። በጣም ቆንጆ ጸጉር ነው። በጣም የሚያምር የሚያዘንጥ ጸጉር ነው። እንግዲህ ኮፊ ያለ የሚወድ ሰው ይሄኛውም ከጆሮ እስከ ጆሮ ነው። ጥልቅ አርጎ ብቻ መውጣት ነው። ይሄኛው ውሃ ብቻ ነው የሚፈልገው። ይሄኛውም ፍሬዝ፣ ብሩሽ ሲደረግ ፍሬዝ ሲደረግ የሚያምር ጸጉር ነው። ይሄኛው ይህም ተመሳሳይ ናቸው። አንድ አይነት ዋጋ ናቸው። ከለር ብቻ ነው እንጂ ልዩነት አንድ አይነት ናቸው። ይሄኛውም ኮፍያ ነው እንደዛው ይሄ አምስት በአምስት የሚባል ነው። ይሄ ሌሷ እቺ ፋይፍ ፋይፍ ናት እንዳለች፣ ይቺኛዋ፣ እነሱ ያውቁታል። ኮፍያ የሚጠቀም ሰው ያውቀዋል። ይሄ አጭር ቁርጥ ነው፣ በቃ አጭር ቁርጥ ነው ለሚጠቀም ሰው፣ በቃ ኮፍያ ለሚወድ ለሚያደርግ ሰው ለሚጠቀም ሰው ምቹ ነው። ይሄኛውም በቃ ፀጉር ቤት መሰራት እንትን አይለውም። ይኸው ሁለመሰረ ፀጉር ቤት ይሄዳሉ። ቤት ውስጥ በቃ ቤት ውስጥ ሹሩባ ተሰርተው ጥልቅ አርገውት የሚወጡት ነው እንጂ ለፀጉር ቤት ምንም ጊዜ አያባክኑም። ኮፍያ በብዛት አሁን ከዚህ አገር ውጭ ያሉ አሜሪካ በብዛት ኮፍያ፣ ጀርመን ምናምን ከዚህ ከኢትዮጵያ ውጭ ላለ ሰው ምቹ ነው። ለምንዛ ቢዚ አይደሉ ስለዚህ ይሄ ኮፍያ ግልግል ያደረጋቸው አሽሩባቸውን ይሰራሉ። ከኢትዮጵያ ከዚህ በብዛት እንልካለን። ከዱባይ ብራቻችንም በብዛት ከስተምሮቻችን ይላክላቸዋል። ቤተሰቦቻችን ውጭ ናቸው ይላክላቸዋል። ችግር የለም በታማኝነት ቤታቸው ድረስ ይደርሳል። ችግር የለው። ዋጋው ስንት ይባላል? ይሄ ይህ አሁን ሀያ ሰባት ሺ ነው። በጣም ኳሊቲ ፀጉር ነው እንደምታዩት። ይሄኛው ደግሞ ዌቭ ነው። ይሄኛውም ሀያ ኢንች ነው። ያው ኔ ብዙ አይገባኝም እንደምታውቂ እነሱ ያውቃሉ፣ ማለት ተጠቃሚዎች ያውቃሉ፣ ያው ሴቶች ያውቃሉ ስለጸጉር አይደል? ይሄኛው አሁን ዌቭ ነው። ይሄኛውም ኮፍያ ናቸው። በቃ ሁሉም ኳሊቲ ጸጉር ነው። እቺ ፉል ኤችዲ ይባላል። ይሄኛው ይሄ ሌሱ አይደለም። እቺ ከለሯቸው ይሀት ይሄ ጸጉሩ ፉል ኤችዲ ይባላል። እቺ ሌሷ እንትን ነው በቃ ፀጉራቸው ላይ ሲያደርጉት ቆዳቸው ላይ እንዳለ የሰው ከለር እንትን ነው አናታቸው ለሚያደርግ ሲያደርጉት ማለት ነው። እና ይህም ኳሊቲ ቆንጆ ፀጉር ነው። ይሄኛው ይሄኛውን ሀያ አምስት ሺህ ብር ነው። ሀያ አምስት ሺህ ብር ነው። ቆንጆ ፀጉር ነው። ይሄኛው በጣም አጭር ለሚፈልግ ሰው ሀያ ኢንች ምናምን ለሚፈልግ ሰው ሀያ ኢንች ነው። ይሄ ሀ ቆንጆ ነው ይሄ ይሄኛው እንደዚሁ ሁሌስ ነው። ይሄኛው ከጆሮ እስከ ጆሮ ነው። ይሄ እንደዚህ ከጆሮ እስከ ጆሮ ይሄኛው ነው። ሌሱ ከፈለጉ አምፖሎ ማሲዝ ይችላሉ። ወደ ላይ ከፈለጉ በቃ በሚፈልጉት እንትን ስታይል ማሰራት። አዎ ይሄ ከጆሮ እስከ ጆሮ ሲሆን በሚፈልጉት እያካፈሉ ልክ እንደ ፀጉራቸው የፊት ለፊቱን መጠቀም ይችላሉ። ይሄኛው ቆጭ ፀጉር ነው። ይሄኛው ከለር አለው የራሱ እንትን ያለ ቆንጆ ፀጉር ነው። ይሄኛው ተመሳሳይ ናቸው፣ ዋጋቸው ተመሳሳይ ነው። ለሚፈልግ ሰው ምርጥ ነው። ይሄኛው አሁን ይሄ ኦልሞስት አስር ሺህ ብር ነው አደለ? አስር አስር ሺህ ብር ነው። ሂማን ሄር ነው፣ ግን ያው ኳሊቲው ከዛ ትንሽ አነስ ይላል። ግን ምንም አይሆንም፣ ይጠቀሙበታል በደንብ። አስር አስር ሺህ ብር ነው እነዚህ ኮፍያዎች። አነስ እላለ ሳንቲም መግዛት ለሚፈልጉ በእንደዚህ መጠቀም ይችላል። ቆንጆ ናቸው ግን ቆንጆ ነው። ቆንጆ ማን ሄር አስራ አስር ሺ ብር ነው። ይሄ በማከፋፈያ ዋጋ አስራ አስር ሺ ነው እንጂ ውጭ ላይ አሁን ነጋዴዎች አስራ አምስት ሺ ሌላ ቦታም ይሸጣል። አስራ ሁለት አስራ ሶስት ይሸጣል። ያምራሉ። ዝቅተኛው የቤትሽ ዋጋ ስንት ነው? እነዚህ ናቸው የመጨረሻው ዋጋ፣ ከዛ በታች የለም። እነዚህ ናቸው ኮፍያዎች። ይሄኛው በሌላ በተለያየ ከለር ነው፣ ከነዚህ ጋር ትንሽ ፈካይ ማለት ከለር አለው ቀላይ ማለት ነገር አለው። ዋጋቸው ግን ተመሳሳይ ነው፣ ተመሳሳይ ነው። እነዚህ ፒክሲከል የሚባሉት ናቸው። በተለያየ ከለሮች ናቸው ያሉት። እነዚህ ይሄኛው በጥቁር ፒክሲከል ነው። ይሄኛው ደግሞ ኮፊ ሆኖ በሃይላይት ሰው በብዛት በቃ የሚወደው ከለሮች ናቸው። እነዚህ ይሄኛውም ኮፊ ከለር ነው በሃይላይት። እነዚህ ሁሉም አይነት ከለሮች አሉ እኛ ቤት በብዛትም አሁን በፐርሰናል በሚጠቀሙ ብቻ ሳይሆን በብዛት ለንግድ ለሚፈልጉ ሰዎችም በብዛት እናከፋፍላለን በብዛት እንሸጣለን። ለሚፈልግ ሰው አሁን አዳዲስ ነጋዴዎች አሉ አይደል? ኢትዮጵያ ውስጥ እዚህም ደግሞ በብዛት አዳዲስ ነጋዴዎች መጀመር ለሚፈልጉ ንግድ የተወሰነ የተወሰነ ፒስ እያደረጉ ስራ መጀመር ይችላሉ፣ ከእናንተ እየወሰዱ ከኛ በማራከቢያ ሂሳብ ማለት በማስረከቢያ ሂሳብ ለደንበኞችም አለ። ለደንበኞች ደግሞ በቆንጆ ዋጋ ለተጠቃሚዎች በቆንጆ ዋጋ እናስረክባለን። ለተጠቃሚውም በጣም አሪፍ። በኢንች በኢንች ይገለጻሉ እነዚህ። አዎ፣ እነዚህ 18 18 ኢንቾች ናቸው። በጣም አሪፍ። ዋጋቸው ስንት ነው? እንደተለያየ ኢንች ነው። አሁን ይሄኛው፣ ኦኬ ረዘም ይላል። አዎ፣ ረዘም ይላል። 19500 ነው። እሺ። እነዚህ ግን 18000 18000 ናቸው። ኦኬ። ኢንቻቸው ተመሳሳይ ነው። አዎ፣ ተመሳሳይ ናቸው። 18000 18000 ቶፒስ 200 ግራሙ ማለት ነው። እሺ። እንግዲህ ይሄኛው 26 ዌብ ነው። ኦኬ ይሄኛውም ብራዚል ነው፣ ግን ቆንጆ በጣም ኳሊቲ የሆነ ጸጉር ነው። ይሄኛው ስሪ ፒስ ነው፣ 300 ግራም በፉል ከላይ እስከታች ሙሉ የሆነ ጸጉር ነው። ሲክስቲን ግሬድ የሚባሉት ናቸው። እነዚህ 26 ኢንች ነው፣ 16 ግሬድ ነው። ቆንጆ ኳሊቲ ጸጉር ነው ከላይ እስከታች። ብዙ ከስተምሮቻችን ወደውት የሚጠቀሙት ጸጉር ነው። ይሄኛው 300 ግራም ነው። እንደምታየው ቆንጆ ጸጉር ነው። ይሄኛው አሁን 36 ሺህ ብር ነው። ስሪ ፒሶ ስሪ ፒሶ 36 ሺህ ብር ነው። አሁን ለአንድ ስሬት ለአንድ ሰው በቂ ነው። ለአንድ ሰው በቂ ነው። በብዛት ሙሽሮች ይጠቀሙታል እነዚህ ፀጉሮች። ዋው ለምን እንደዚህ ሲፈሽን ምናምን ስለሚሰሩት ይጠቀሙታል። ይሄኛውን ፀጉር ይሄኛው ደግሞ ፍሪዝ ነው። በፍሪዝ ነው ተመሳሳይ ናቸው ዋጋቸው ይሄ ኮፊ ከለር ነው የሚባለው። ኮፊ ከለር ነው ግን ተመሳሳይ ናቸው። ይሄኛው እነዚህም ተመሳሳይ ዋጋ ነው ያላቸው 26 ኢንች ናቸው እነዚህ። እንዲህ ታያቸው እነሱ ደግሞ በደንብ አሁን እዚህ ጋር ስንመጣ ግን ጸጉሩ እዚህ ጋ ይለያል። አሁን ይሄ ምንም አይነት ፕሮሰስ ያልሆነ ጸጉር ነው ይሄ ምንም አይነት ፕሮሰስ ያልሆነ ጸጉር ነው። ፕሮሰስ ያልሆነ ሲሉ ሰምቻለሁ። ምንም አይነት ኬሚካል ያልነካው፣ ምንም አይነት በቃ ይሄ ቁርጥ ብሎ የአንዳንድ ሰው ጸጉር ናቸው። ይሄ ዋጋው ውድ ነው፣ ውድ ነው። ይሄ በስልክ ደውለው ብለው እንነግራቸዋለን፣ እንዳይደነግጡብን። ይሄ ዋጋው ውድ ነው። ግን በቃ ቆንጆ ኳሊቲ ጸጉር ነው። በቃ የአንድ ሰው ጸጉር ነው። አሁን ሁሌ የሁማን ሄር መግዛት ለማይፈልግ ሰው ለብዙ አመት፣ ለአምስት አመት ያገለግላል። ለምን ምንም አይነት ፕሮሰስ እንዳልሆነ ምንም አይነት ኬሚካል አልነካውም። እነዚህ ናቸው በተለያየ ኢንቾች። በትእዛዝ ደግሞ በትእዛዝ ደግሞ በዚህ ኢንች በዚህ እንፈልጋለን በዚህ ከለር ሲሉን ደግሞ በኦርደር እናመጣላቸዋለን የትም ሀገር ቢሆኑ እንልክልል። በሚፈልጉት ከለም በሚፈልጉት አይነት የፀጉር ኢንች ማለት ነው። እንግዲህ ያው እንዳስያያችሁት ነው። ይሄም ኮፍያ ነው። በቀለም ይሄ የራሳችን ያስቀባ ነው፣ ቀለም ነው። ፍሪዝ ነው። ፍሪዝ ነው። ፍሪዝ መሆን ሲችል ሲፈለግ ፍሪዝ ይሆናል። ሀያ ስምንት ኢንች ነው ይሄኛው፣ አርባ አምስት ሺህ ነው። ይኸኛው አዎ፣ ይሄ ሳምፕል ናቸው። ከስተምሩ በሚፈልገው ከለር፣ በሚፈልገው ኮፍያ አይነት ይሰራለታል። ይሄው እንዳልኩ ቪ ሼፕ ተደርጎ የተሰራ ሳምፕል ነው፣ ለሱቁ የተቀመጠ ሳምፕል ነው። ከስተምር በብዛት ይሄን እያየ ስለሆነ ኦርደር የሚሰጥን በዛ መሰረት እናሰራለን። ይሄን አንሰጥም፣ ይሄ ሳምፕል ነው። በአዲስ ፀጉር፣ በአዲስ ኮፍያ ተሰርቶ ነው የሚሰጠው ለሚገዛ ሰው ማለት ነው እንጂ ይሄን ራሱ አይደለም የሚወስደው። ይሄ እንዳለ አሁን የተሰቀሉት ሳምፕል ናቸው ሁሉም የፀጉር ከለራቸው ማያ ፍሪዛቸው እንዴት እንደሆነ የሚታይ ነው እንጂ እነዚህ አይሸጡም። አዲስ ስለሆነ ለከስተምር የሚቀርብለት፣ እነዚህ ኮፍያ ሳምፕሎች ናቸው። አዲስ አለ ያው፣ ሁሉንም ማሳየት ሰዓት ስለማይኖር ነው እንጂ ሳምፕል ናቸው። እዳለ ፉል ኤችዲ የሚባሉት ናቸው። እነዚህም ሳምፕል ናቸው ሁሉም። ይህ ፒክሲ ካርል ነው። ቱፒስ ፒክሲ ካርል ናቸው። አሁን በብዛት ፋሽን ስለሆነ ግን የሚያምር ጸጉር ነው። ይሄም ሲሰራ በጣም የሚያምር ጸጉር ነው። ይህ አሁን አይተነዋል። ቅድም ኢንቹንም አላየሁም። ይሄኛው 24 ኢንች ነው። ቱፒሱ 24 ሺህ ብር ነው። ሁለት መቶ ግራሙ ሁለት መቶ ግራም ነው። ቱፒስ ማለት ሁለት መቶ ግራም ነው ማለት ነው። ይሄኛውም ፒክሲ በኮፊ ከለር ነው፣ በሜሽ ነገር። ይህም ቆንጆን ጸጉር ነው ይሄም ቆንጆ ጸጉር ነው። ስሪፒስ ነው ይሄኛው። ይሄ ስሪፒስ ስሪፒስ ኮፍያ ነው። በርገንዲ ለሚፈልግ ሰው ያው በብዛት እንደዚህ አይነት እንትን እንትን አይደሉም ግን የሚጠቀም ሰው ደግሞ የሚፈልጋቸው ሰው አለ። ይሄ ፒክሲ ከል ያልኩ አሁን እዛ ጋር በኮፊ በጥቁር ምናምን ላሳየውል ነው። ይሄ ደግሞ በበርገንዲ እንዲሁ የሚያምር ጸጉር ነው። ይሄ ይሄ በብዛት የሚሸጥ የሚወጣ ጸጉር ናቸው በብዛት። አዎ ቆንጆ ጸጉር ነው። ከለሩም ይሄን ያህል አይኸው ከዚህ ጋር ልዩነት አለዋል፣ ልዩነት አለው። ስለዚህ ይህም ተመራጭ ጸጉሮች ናቸው። ይሄኛው ተመሳሳይ ናቸው፣ 18ቱ እሺ፣ 18 ሺ ነው። በቃ አይጨምርም። በብዛትኛ አካፋፋይም ስለሆን በዛ ዋጋ ነው እንጂ አሁን ሌላ ቦታ ከዛ የበለጠ ዋጋ ነው ይጨምራል። ተመሳሳይ ናቸው እነዚህም ኢንቾቹም ፕራይሳቸው። ይሄኛው ደግሞ 12 ኢንች ነው፣ ራሱ ፒክሲ ካርሎ ነው በ12 ኢንች። ይሄ ራሱ በቂ ነው ለመሰራት፣ ቶፒስ አጠር ላለ ፀጉር ፍሪዝ ለሚፈልግ ሰው ያ ታምራለች። ይህኛው አሁን አስራ ስድስት ሺህ ብር ነው ቶፒሱ 200 ግራሙ ማለት ነው። ተመሳሳይ ናቸው በቃ የከለር ልዩነት ነው እንጂ ከለር ለሚፈልግ ሰው ይኸው እንደዚህ አይነት ፀጉሮች ራሱ ቆንጆ በሆነ ፀጉር ግን በሚፈልጉት አይነት ከለር ኦርደር ያደርጉናል። በብዛት ደግሞ እኛ ጋም ብዙ አይነት አማራጭ አለ። ፀጉር ከሌለም በኦርደር ይመጣል በኦርደር ይመጣል ሶስት አራት ቀን ይገባል በጣም ተመልካቾቻችን ሲያዩቸው የወዷቸው ብዬሽ አስባለሁ። እንግዲህ ቀድም እንደነገርሽኝ ሀይላይት ነው ያየ ነው በጣም በርካታ እንዳሉ ሰው በብዙ አማራጭ ሊያገኝ እንደሚችል ነግረሽኛል። እና አድራሻሽን የት ነው የምትገኘው? እንዲሁም በውጭ ሀገራት የኛ ተመልካቾች አሉና እነሱም ማግኘት የሚችሉበት እድል ካለ ንገሪያቸው። አድራሻችን እዚህ ቦሌ በክተራ ወይም ደግሞ ስቴዲየም ያለበት ካልዲስ ያለበት ካልዲስ ኮፊ ያለበት አንደኛ ላይ ነው። ስልኬ ደግሞ 0911264273። ዱባይ ደግሞ ለሚሄዱ ነጋዴዎች ወይም ደግሞ ተጠቃሚዎች ዴራ ሳብቃባ ስቴሽን አሊያንስ ሴንተር አንደኛ ላይ እሙ ሁማን ሄር ቢሉ ማንም ያቃ። በብዛት ሰውም ከስተምሮም ስለሚያውቀው እዛ ነው ብራንቾች ነ በጣም አሪፍ ከሀገር ውጭ ዴሊቨር የምታደርጉ ከሆነ ከዚህ አዘው ከአዲስ አበባ አዘው ወይም ከዱባይ ማዘው ከሆነ ወደ መለዋለም የትም ቦታ አሁን የሚፈልጉበት ከስተምሩ ያለበት ቦታ ድረስ እናደርሳለን። አሜሪካም፣ አውስትራሊያም የትም ቦታ እነሱ ያሉበት ቦታ ማድረስ እንችላለን። በታማኝነት የሚፈልጉትን አይነት ኦርደር አድርገውን በዛ ጊዜ ደግሞ እናደርስላቸዋለን። ጊዜ የሚጠብቅ ነገር ነው። አሁን ኦርደር አድርገው የሚጠብቁት ነገር አለ። ምንም እዛ እስኪደርስ ደርስ ነው እንጂ ሁሉም ፀጉር እኛ ጋር አለ። አሁን እንዳየው ሳምፕል ነው ያየሃቸው። በብዛት ከዱባይም ቀጥታ ወደዛ መሄድ ይችላል። ከዚህ ከአዲስ አበባም ከፈለጉ ደግሞ ከዚህ ወደዛ ስለሚላክላቸው እነሱ ብቻ ኦርደር ማድረግ ነው እንጂ ያሉበት ቦታ የትም ቦታ ቢሆኑ ያሉበት ቦታ እናደርሳለን። በደንብ ከስተምሮቻችን ነው በብዛት ወደ ውጭ ያሉ ስለሆኑ፣ ኢትዮጵያ ውስጥም እንዳለ ሆኖ ግን በብዛት አሉ። ዛ በቀጥታ ስልክ ከመደወል ባለፈ ሶሻል ሚዲያም ትገኝባቸውም እንዲሁም ትነግሪያቸው ጥሩ። ቲክታክ አለን ሄር ሚ ሁማን ሄር እሱ ላይም ማድረግ ይችላለን። ዋትሳፕ፣ ቴሌግራም ሁሌም አክቲቭ ነን። ስልካችንም ክፍት ነው ሁሌም በተቀመጠው ስልክ ቁጥር፣ በዋትሳፕ በቴሌግራም፣ በቀጥታም ስልክ፣ በአካልም ደግሞ እዚህ አድራሻውን በጽሁፍ አስቀምጨላችኋለሁ እየመጣችሁ ማዘዝ፣ መግዛት፣ መዘነጥ ትችላላችሁ ማለት ነው። እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ሳምንት በአዲስ ነገር፣ በሌላ ነገር እንገናኛለን። ቸር ያገናኘን።